አንቺ እኮ ህይወቴን ቀምታሽኛል። ባሌን፣ ወንድሜን፣ እህቴን ሁሉንም ነገርን ቀምታሽኛል። ዛሬ እገልሻለሁ። እባክሽ ሮ ረጋባኝ። ም የተፈጠረው ነገርኛ ቀማሽኝ። እውነቴን ነው አንቺ ሳሩ እባክሽ፣ ለምን ነው? ኩሽኔ ነገር አቁሚ። ሳሩ እባክሽ፣ እባክሽ፣ አንቺ እንደዚህ አይነት ጨካሽ ሴት አይደለሽ። ይሄን ነገር ዝቅ አድርጊ፣ ሁሉም ነገር ተረጋግር። ምን ፈቷል? እኔ ቃል እገባልሻለሁ። እባክሽ፣ እባክሽ፣ እሺ በይ። የማላደርገው መስሎሽ ነው ሩት እህቴ ካምኖች የኔት ማን ናት? ህይወት እየቀለድኩኝ አይደለም። ህይወት ጠፍታ የነበረችው ትክክለኛ እህታችሁ ናት። ሩት እንዳለችው ነው ትክክለኛ እህታችሁ እራሱ አይሉት ናት። ሳሮን ስታሰቃየት የነበረችው የእናትና የአባት ትክክለኛ እህታችሁ እሷ ነች። እንደዚህ የእኔ ቀልድ ደስ አይልም። አንቺ እሷ አይደለችም ማለሽኝ ነበር እንዴ? የዴኔን ምር ሳሮን ህይወት ላይ ሽጉጥ መዘዘችባት እገልሻለሁ፣ ዛሬ ማንም ከኔ አያድንሽም፣ አንቺ ዘረቤስ ትላለች። ዳዊትና ሳሚም ተደናግጠዋል። ህይወቱን በሳሚ ጀርባ ተደብቃለች። ሰላም ውድና የተከበራችሁ የበጊዜ ጊዜ ትዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬም በህይወት መንገድ ወይም ባለማወቅ የባሏን ውሽማ የገንዛ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል ሀምሳ ሰባት መጥቻለሁ። ድራማው እንግዲህ ሊጠናቀቅ ጥቂት ነው የቀሩት ማለት ነው ክፍል 56ን ለማስታወስ ያክል እንግዲህ ሩት አንቺ ነሽ ዳዊት ይህት ብትላትም፣ ለህይወት ህይወት ግን እየዋሸች ነበር የመሰላት። እንዲሁም ሳሮን በር ተዘግቶባት በነበረ ሰዓት ሀገር ጥላ ለመውጣት እንግዲህ ሳሚን በእርግጫ በማለት በሩን ከፍታ ስትሄድ ነበር ድራማው የተቋረጠ። ዛሬስ ምን ሆነ የሚለውን አብረን የምናይ ይሆናል። ሚኪም ግቢ ውስጥ ቆሞ እየተንጎራደደ በነበረ ሰዓት ዳዊት ይመጣል። ዴቭ ዴቭ ይለዋል፣ እሱም ባልሰማ ጥሎት ይገባል። ዳዊትም ተመልሶ ይወጣና ሳሮን ሳሮን ሳሮን ሳሮን የለችም ይላል። ሚኪም ምን ይለዋል። አው የለችም። ዳዊት፣ በዚህ ሁኔታ ላይ ሆነህ ባልነግርህ ደስ ይለኝ ነበር፣ ግን እኔ እዚህ ቤት የመጣሁ እንዳሰብከው ውጭ ለመሄድ አይደለም፣ ያብኩትን ገዳይ ሳሮንን ለመበቀል ነው ይላል። እሱም አውቃለሁ ይለዋል። ምን ከመቼ ጀምሮ ይላል ሚኪም። አሁን ሳሮንም ፈልጌ ማግኘት አለብኝ ብሎ ይሄዳል። ሳሮንም ልታመልጥ እየሄደች በነበረበት ሰዓት ሩት ታስቆማታለች። የትም መሄዳችም፣ በቃ ጀሽን ስጭና ቅጣትሽን ተቀበይ ትላታለች። እንዲህ ምን አጥፍቼ ደግሞ? ምንስ ባጠፋ አንቺ እኮ እህቴ ነሽ፣ ከኔ ጎን ነው መቆም ያለብሽ ትላታለች። አይ እኔን ገለሽ ነው የምታልፊ? እና እንደምታስቆሜ ነው የምታስቢ? አዎ ትላታለች። አንቺ እኮ ሁቴ ነሽ ስትላት፣ እኔ እንደዚህ አይነት ስግብግብ እህታ የለኝም። አንቺ በጣም ብዙ ልጆችን እየሰረቅሽ የምትሰጭ ስግብግብ ነሽ ትላታለች። እሷም ዘርቤ ሊሄድበት ትላታለች። አትሂጅም ስትል ነጥቃት ትሄዳለች። ሳሚና ህይወትም ተቀምጠው እሩት የነ ዳዊት ት እንደሆነች ታውቃለህ አለችው። ለነገሩ እንዴት አታውቅም፣ አንተ አይደለ እንደዚህ ቤት ያመጣሃት። በቃ ይሄ ነገር ከታወቀብኝማ ቶሎ ብዬ ላምልጥ ይላል። እሷም በጣም ማፈሪያ ሰው፣ ብዙ ጥፋቶች እንዳጠፋው አውቃለሁ። ስደብኝ ስሰድብኝ ቀለል ይለኛል። ግን ለልጅ ጥሩ አባት መሆን ፈልጋለሁ። እባክሽ ልጃችን ስለኔ መጥፎነት እየነገርሻት ተሳለ። ለልጅ እኔ እናትም አባትም መሆናት አለው። በነገራችን ላይ ስለአንተ መጥፎነት ባልነግራትም ፊት ክናይታ ማተረዳ ይመስላል። እባክሽ እኔ ጥሩባት መሆን ፈልጋለሁ። ወረኛ፣ መጀመሪያ ለራስሁን። በዛ መሀልም ሳሮን ትመጣና አንች ዘረቢስ፣ ዛሬ እገልሻለሁ ትልና ሽጉጥ ትመዛለች። ህይወትን በሳሚ ጀርባ ትደበቃለች። ዳዊትም ይደናገጣል። እባክሽ ሳሮን እንደዚ አታድርጊ፣ ይላን ሳሚን ዳዊትም እባክሽ አውርጅ። ሳሚንም አንተም ዝም በል አንተንም እደፋሃለው። አንቺ ህይወቴን፣ ባሌን፣ ሁሉ ነገር ይንቀምተሽኛል። አንቺን ገድዬ ብታሰር ይቀለኛል ትላለች። ዳዊትም እባክሽ እባክሽ እህቴ፣ አንቺ እንደዚህ አይነት ሰው አደለሽም። ሁሉን ነገር ተነጋግረን እንፈተዋለን። ኢላታን እሷም አትጠገኝ ትላለች። እሩትና ሚኪም እየተመለሱ የነበረበት ሰዓት፣ ሚኪም ዛሬ ግን ባደረግሽው ነገር ኮራሁብሽ፣ ሳሮንና አስቆምሻት ይላታን። እሷም ባክ ሳሮን የምትፈራ አይነት ሰው አይደለችም፣ አይ እንዲህ የምትፈራገጥ መጨረሻዋ እንደደረሰ ስላወቀች ነው ይላታን። ቢሆንም እኔ ግን ፈርቻለው። በዚህ መሀል ዳዊትና ህይወት ተሰቃዩ፣ ዳዊት እንዲጎዳ ልፈልግም ትላለች እንደዛ እያሉ እንግዲህ ሳሮንም እባክሽተይ እያላት ሳለ ህይወት ግደኝ እንዲሁም ለስቃይ ነው የተፈጠርኩ ትላለች። አያቸው አታድል ድፍረቷን ትላለች። ዳዊትም እባክሽተይ ብሎ ሽጉጡን ሲይዝ በሽጉጥ ይመታን ሜኪና ሮትም በድንጋጤ ይሮጣሉ ወደ ውስጥ። ሳሮንም ክላስ ውስጥ ናት፣ ትንቀጠቀጣለች። ሳሚ ስመጣም ተረጋጌ ዳዊት ደህና ነው ብዙ ደንፈሶት ነበር ግን ህይወት ለቅሰዋለች ላታል። በገንዛጀ ወንድሜ ላይ ተኮስኩበት፣ ትላለች። በቃ ከስተትሽ ተማሪ፣ እጅሽን ስጪ፣ ቅጣትሽን ተቀበይ ላታን። ሳሚ እኔ እስር ቤት አልገባም፣ ከምገባ ራስ የምገድል ይሻላል ትላለች። እስኪ ሰው የምልሽን ስሚ፣ ደግሞ ሽጉ ጥንጣዩ ሌላ ሰው ላይም ትተኩሻለሽ ላታን። ከዚህ ቤት ማናችሁንም አላምንም፣ አልጥለውም። እዋክ ሳሮን ራስሽ ሂደሽ እኮ ከተናዘሽ ቅጣትሽ ቀልልሻል። አንቺ አንድ እድል እየሰጠሁሽ ነው ይላታል። አይ አላደርገውም፣ ውጣልኝ። እኔን ሊወስድ የሚመጣ ሁሉ ሟች ነው ትላለች። ዳዊትና ህይወትም ተቀምጠው አሁን ደህና ነህ ትለዋለች። ደህና ነኝ። ትንሽ እኮ ነው ጫር ያደረገኝ ደም ቢፈሰኝም ውዷ ጓደኛዬ ለግዛኛለች። ሰሩን ላይ መጠቆም አለብን ለህግ አሳልፈን እንስታት። ምክንያቱም በጣም ከባድ ሁኔታ ውስጥ ገብታለች። በጣም አዝናለሁ ትላለች። ህይወትም ለዚህ ሁሉ ተጠያቂ ሆኜ ነኝ እንደ ወንድም የት ገባሽ፣ የት ወጣሽ፣ የት ዋልሽ ልላትም ትላለች። በቃ መድኃኒት ገላምጣለህ ሚኪና ሮትም እንግዲህ ተቀምጠው በቃ ሰሩን ለየላት ማለት ነው ይላል። አዎ ሽጉጧን ይዛ ቁጭ ብላለች። ማንም እንዳይገባ ብላ እያስፈራራች ነው ትላለች። ቆይ ፖሊስ ቢመጣም ተተኩስባቸዋለች። አሁ፣ እንግዲህ እንደዛ ነው የምትል። ግን ዳዊት መለያጣም ደግሞ እኔ ሩጬ እንጨርሻለሁ አንቺም ተናገሪ እና ተገላገይ። ግን እኮ ምንም አላለኝም ይላል። አንዳንድ ነገሮች ከጠበቃቸው በላይ ሲሆኑ ዝምታን ትመርጣለህ። ደግሞ ዳዊት ተጎርቷን ከኛ ነው እንጂ ፊት ለፊት የሚያስመሰል ትላለች። በቃ ምን ብዬ ነው የምነግረው? አሁን አሁን ህይወት እህት ናት ነው ምለው ትላለች። አንቺ ከከበደሽ እኔ ልነግረው እችላለሁ። አይ እኔ ነግሬው ልገላገል፣ ትልና ትሄዳለች። ዳዊትም ወደ ሳሮን ክላስ ይገባን። ወንድሜ ይቅርታ። እድለኛ ነሽ፣ አንዴም ሁለቴ ተርፌ። ይቅርታ እንድትጠይቅ ይሆነሻል። አንተ ኮነ ላንተ አስብኩትም ነበር፣ ግን መሀል ዘለገባ ትለዋለች። እኔም ይቅርታ ልጠይቅሽ እፈልጋለሁ፣ ቀድሜ አውቄ ከዚህ ነገር ውስጥ ባለማውጣቴ ይጸጽተኛል። ይቅርታ ግን እባክሽ እጅሽን ለፖሊስ ስጭላታል። አይ አላደርገውም፣ ወንድሜ ትወደኛለህ? የምትወደኝ ከሆነ ከዚህ ሀገር አስወጣኝ ብለዋለች። አይ አላደርገውም። ይህን እድል የሚሰጠውሽ ለእናታችን ስል ነው። ስለዚህ እጅሽን ስጭላታል። እኔ እስር ቤት መግባት አልፈልግም። ያደረግኩት ነገር ሁሉ ጸጥቶኛል። ደግሞ እኮ በእኔ ገንዘብ ነበር እንደፈለጋችሁ ስትሆኑ የነበረ ዛሬሽ አሽቀንጥራችሁ ትጥሩ በኃጢአት የመጣ ገንዘብ መሆኑን ባክ አንዲት እንጀራ እንኳን አልቀምስም ነበር ይላል። እሷም እኔ የበላችሁትን አልቆጠርኩም፣ ግን የምትወደኝ ከሆነ ባክ ከዚህ ሀገር አስወጣኝ ትለዋለች። አላደርገውም፣ ደግሞ እኮ የገደልሽ የሚከናጉት ነው፣ ሊበቀለሽ ነው እዚህ ድረስም የመጣ እኔ አሳዝኛው ነው እንጂ ይላታል። በዛ መሀል ሚቂ ይገባና አንቺ ነብሰ ገዳይ እናቴን ወንድሟን ገለሽ ታስለቅሻታለሽ፣ ላታል እሷም ውጡ ልኝ ትላለች። እኛም አንችን አይንሽን ማየት አንፈልግም ብለው ይወጣሉ። ወይኔ ጉዴ ፈላ መርክቦ የምክያጉት ነው ውይ ትላለች እሷም ሜክም ዳዊትን ሳሮን እጇን መስጠት አለባት። እኛ ብንተዋት ራሱ ሳሮን ከስጠቷ አትማርም የሚለዋን። ዳዊትም አንተ በእኔ ቦታ ብትሆን ምን ታደርጋለህ? እናቴ ከሰማሽ ትሞትብኛለች ይለዋል። እሩትና ሳሜም ሳሜ አብ ቅቶልሻን ሩት ህይወት፣ አንቺ ትክክለኛ እህታቸው እንዳልኩን ሻቃለች ይላታል። ሳሜ ለራስ ተጠንቀቅ ትለዋለች። እኔማ ከዚህ ውጥቅ ጥንቅጡ የወጣ ቤት ለአንዴና ለመጨረሻ ጊዜ ሊሄድ ነው ይላታል። እሷም ቆይ እንዴት ትለዋለች። ማለትም ያጠራቀምኩ ገንዘብ አለኝ። እሱ እኮ የኃጢአት ገንዘብ ነው ትለዋለች። እረ እና ላቃጥለው። መቃጠል ሳይሆን ለሚያስፈልጋቸው ሰዎች ስጣቸው፣ ለይን ቤታዎች ትለዋለች። ደግሞ ሳሩን ልጅ ሰርቃ፣ ሰው አስለቅሳ እንዳመታችሁ ታውቃለን። እሱ ልክ ነሽ። ቆይ ግን ለኔት ቪጤዎች ይጠቅማቸዋል! ከነሱ ስለተሰረቀ ይጠቅማቸዋል። የመስኪንም ባደለ። ዛሬ ገና ጥሩ ወሬ ያወራሽ። አይ ስለማሰማኝ እንጂ ሁሌም ጥሩ ነገር ነው ማወራ። እሺ በቃ ልሂድ ብሎ ይሄዳል። እሩትም ለወንድሟ ተደውለና ሃይል ወንድሜ፣ በቃ ዛሬ ማታ ለዳዊት ሁሉንም ነገር እነግረዋለሁ። እዚህ ቤት የመጣው የታገተች የእህት ልጅ ለማስለቀቅ እንደሆነ እንዲሁም ህይወት እህቱ እንደሆነች። አይ ችግር የለውም፣ ነገ ማታ ወደ ቤት ይመለሳለሁ ትልና ስልኩን ትዘጋዋለች። በሌላ በኩል ሁሎችም ተሰባስበዋል። ዳዊትም ሩት ይላል። አቤት ወንድሜ በቃ አስፈላጊ ነገር ነግራቸዋለሁ ብለሽ ከሰበሰብሽን ሀያ ደቂቃ አለፈ ይላታል። ይላታን እኳ ለጣጣ ትላለች። ሚኪም መንችዳጭ ይላታን። እሺ ምንድን ነው በቃ ንገሪው ትላለች። ህይወትም አንችም ታውቂያለሽ ይላል። ሚኪም እንደሚከብድሽ አውቃለሁ ግን ተናገሪ፣ አንተም ታውቃለህ ይለዋል። ሳሚም አዎ እኔ አይደለሁ ሩትን ወደዚያ መተዋት እኔም አውቃለሁ ይላል። እኔ ብቻ ነኝ ህይወትም ስለዚህ ነገር በኋላ እናወራበታለን። የኔወድ ካወቅኩ በቅርቡ ነው ትላለች። እኔ ያንተ ትክክለኛታ አይደለሁም። ምን እየቀለድሽ ነው? አይ እውነቴን ነው። ከዚህ ከጠገቤ ናት ከጠገብ ናት ትለዋለች። ማናት? ህይወት ይስቃል። ይሄ ነገር እውነት ነው ይላል ሚኪም። ሚኪም አዎ ሳሮን ስታሰቃያት የነበረችው የእናትና የአባታችሁ ልጅ ህይወት ናት ይላል ይህን እንዳምን ትፈልጋለሽ ይህን አላምንም ይላል ህይወት እኔ ዲኤንኤውን አስቀይሬ ነው ሳሚም ህይወት አይደለችም አላልሽኝም አንቺ ሸውርሽ ማለት ነው ይላል ይሄው የዲኤንኤ ምርመራው ህይወትም ተቀብላ ታነባዋለች። እኔ ይሄን መቀበል አልችልም፣ ትላለች ዳዊትም ይቀበል እና ያየዋን። ሳሚም እረ አንቺ ስሞች እህትና ወንድም ከፊት ላይ ብዙ ነገር ሲያደርጉ ይላታን። ዳዊትም አንቺ እማትረቢ ብሎ ይነሳን። ሚክም ይዘዋን፣ እኔ ያለው እሷን መንካታችልም፣ እኔን መማታት ትችላለህ ይለዋል። ህይወትም እራሷን ያዞራታን። እራሴን ትላለች፣ ህይወት ህይወት ይላሉ ። ሳሮንም የሰማሁት ነገር እውነት ነው ትላለች። ዳዊትም ይሄን ነገር ከምሰማ ሞት የምመርጥ ነበር በሞት ኩኑሮ ይላል። ሳሚም ይቅርታ፣ ይህን ሁሉ ነገር ያደረግኩት እኔ ነኝ ይላል። ሩትም አንቺ ጨካኝ፣ ይሄ ነገር እንዲገባሽ ነው ፈጣሪ እንደዚህ ያደረገብሽ እጅሽን ለፖሊስ ጭና ቅጣትሽን ተቀበይ ትላታለች ፕሮግራም በዚህ ይቋረጣል ቀጣይስ ምን ይሆን የሚለውን አብረን የምናይ ይሆናል እንግዲህ ሊያልቅ ሁለት ክፍል ብቻ ነው የቀረው